አንዷን ዩቲብ አስጠፍቻታለሁ። አንዷን ግን ማስጠፋት አልቻልኩም። ለቤት ያላላቀሰች እናቷ ሐኪም ቤት ገብታ ለእናቷ ያላላቀሰች ለእነሱ እያለቀሰች ነው። ምንድን ነው የሚጃጃሉብን እነሱ

ምንድነው? ተው ተባለ። ስንት ጊዜ ቤት ሰርተን ለቀን፣ ስንት ጊዜ ምንድነው? መጃጃል እነሱ። ሄና ስለወደድናችሁ፣ በእኛ ነው የሚጽናኑት፣ በእኛ ነው የሚጽናኑት። አንቺ የሚታለክሽ ልጅ ማለት ነው። ራስሽን መጠበቅ አለብሽ እሺ። እናንተ እንዲህ እስኪ ዝም ብለው በእናታችሁ፣ አንዷን እንደምንም አሪፍ ቢዩቲቭን አስጠፋዋት። አንዷን ግን ማስጠፋት አልቻልኩም። ልጆቹ ከማዳማቸው ጋር እየተጣሉ ነው። እኔ አይ ዶን ኬር ነኝ። ችግር የለብኝም።

አሁን አሁን ምን እንደተረዳው ታውቂያለሽ? የጨረቃ ፋሚሊ ከእኛ ጋራ ጉርጓድ ይገባሉ ነበረ ነበረ ቡሩኬ የምለው ጉርጓድ ብትገባ ለራሱ ከጉርጓዱ ወጥቶ እኛ ጉርጓድ ውስጥ ጥሎን ምንወጣ የሚወጣ ነው የሚመስለኝ አሁን አሁን ሳስበው ማለት ነው። ምክንያቱም እኛ እንዳሰብን አይደለም እያሰቡት ያለቱ፣ ስራ ነው እየስሩሳሉ። እኛ እዚህ እርስ በራሳችን እየተወጋን፣ እርስ በራሳችን እየተጣላን አደለ? እነሱ ሲስማሙ እኮ ነው ደሶቹ የሚስማሙት። እነሱ ዘ ከሌ ጥፋተኛ ነጭ ከሌ ጥፋተኛ

ለሃይሚላ ቡሩክም እኩል ነው እያልን ከውስጥ ምንም እንትን የምንሰራበት እኛ አለ የነ ቡሩክንም ሃይሚንም እሷ ከእሱ መራቅ ያለበት በቃ፣ እሷ መራቅ ያለበት እንዴ፣ ምን እንደ አይገባም። ሃይሚን ጥፋተኛ አድርገን አይደለም የተናገር ነው አሚና፣ እየተራጋጊ እኛ ጥፋተኛ አላረግናትም። ግን ሚናው እንደ ግዴታ እሷ ናት የምትከራከረው ወይም እሷን ነገርም ማቆም ያለባት ነው ያልኩት።

ገደል ገበንቺ የታለች ምን ይተባስ እንካነ ሆነች። በቃ ምን ልታመጡ ፈልጋችሁ ነው? ለምንድን ነው እንደዚህ የምትሆኑት? እነሱ ነገ ቀን ታርቁ ለሚመጡ ነገር እርስ በራሳችን ነው እዚህ መጣላታችን። ማን ጥፋተኛ እንደሆነ እኮ አውቃለሁ እኔም ማለት ነው። ግን እዚህ ጋ ማውራት የለም እኮ ውስጣችን ሁሉንም ነገር እናቃለን። ማ ነገሩን እንደሚያስካክለው ማ እንደሚታው እኔም አውቃለሁ እኮ

ነገሩ እውነት ነው። እሺ ይሁን። ስሙ ትክክለኛ ኦዲየንስ ከሆናችሁ ብሩኬት ጥፋተኛ ፎቶ መዘቅዘቅ ምናምን ልጆችን እልክ የሚያዝገቡት ይሄ ነገር ነው። እኛ የምንሰራ ነገር ነው፣ ስራ ነው። ለምን የሆነ ነገር ሲያረካቀ ሲያወራ በእናቱ ይምላል አደለ? ዛሬ በእናቱ ምሏል።

ነገሩን ማለት ነው እያባባሱት ያሉ ዳኒና ሱሲና። እንዴት ነው ዛሬ የሚታወራው ልጆች? ዳኒም እንደውም ምንም አይሆንም። ሱሲና ተበታለይ ነገሩን ሌላ ነገር ነገሩን ያቀሰረች ያለች እሷ ነው። ስለዛ እናንተ ቡሩክ ነው ሃይሚ ነው እንዳትሉ። ቡሩክ ሲጀመር ያ ይቅርታ ሊባለው ሲጀመር ማለት ነው። በዚህ ሰሞን በጣም ነው ያየሁት እኔ። ስለዛ ሃይሚ ምናምን ብላችሁ አታውሩ።

አንዷን ብሎ ካስደረግኳት ፌስቡክ ዋናን እንትናን ማለት ነው። አንዷ ግን እናቷ ታማ አኪም ቤት እያለች ለእናቷ ያላሰበች ለእነሱ ታለቅሳለች። ምንድን ነው ይሄን አለ እኔ ለራሴ አደለም ራሴ ለምንድነው ማለት ነው እንደዚህ ናት የሚሉ ሚሲፉ ሚሳደቡ ሚዘግዝቁ ልጆች ቡሩክ እንደዛ ነው ብሎ እንደዚ ላይ ቡሩክ ነታቁም ነው። ቡሩክ እኮ እንደሱ ቤተሰብ የሌላቸው ማደጎ ያደጉ የቤተሰብ ፍቅር የማያቁት ናላ አሜና ይሆንልሽ ማይ ፋሚሊ የተባለችው የሆነችው ላይ ሄደሽ ኮሜንት ይህን ምናምን እያለ ነው እሱ እሱ ገደል ትግባ። እኔ ምን አገባኝ ስለሱ? ስለ ራሴ ነው የሚያወራው ስለ ሰው አደለም። እኔ ቡሩክን ባወቅኩት አክል አወራለሁ። ብሩክ ጎበዝ ልጅ ነው፣ አሳቢ ልጅ ነው። እንደሱ ወንድ ልጅ በአለሙም ላይ የለም፣ ሲጀመር ማለት ነው። ሀይሚም እንደዛ ነው፣ ሀይሚም ጥሩ ልጅ ናት፣ ዛሬ ማለት ነው። አንተ ማምጣት የለም ዛሬ

ምንም ማድረግ አይቻልም። የሱስና ወላ እኮ ሁለቱም ያውቃሉ። እንደዚህ በግልጽ አውትቶ እየተናገረ እንዴት